ወድቁ አላህ ይጠብቃችሁ። ዛሬ በሁለተኛ ደረጃ የማየው ከኢሕራም በፊት ራሱ ወደ ሐጅ ያሰበ ሰው ብዙዎቹ የሰዎችን ሐቆችን ሳያስተካክሉ ነው የሚንቀሳቀሱት። የሰዎች ሐቆች ደግሞ አስር ጊዜ ሐጅ ቢሰራ አይወድቅም። አንዳንዶቹ እንዲያው እንዲያው ቁም ነገረኛ ሰዎች ባይሆኑም ሐጅ ስለመሄድ ሐጅ ደግሞ ወንጀልን በሙሉ ስለሚያሰርዝ የፈለግኩትን ብሰራም እንችግራለኝ የሚል አዝማሚያ እንዳላቸው እንሰማለን። ናም ነቢዩ ሰለላሁ አለይህ ወሰለም ሐጅ አድርጎ በስሜት ነገር ላይ ሳይቀላለድ፣ እንደዚሁም ከአላህ የሚያስቆጣ ነገር ጋር ሳይገናኝ፣ ሳይዋሽ፣ ሳያማ፣ ሳያታለል፣ ሳይጮህ፣ ሳይሳደብ፣ ሳይጣላ የተመለሰ ሰው እናቱ ስትወልደው እንደነበረ ንጹህ ሆኖ ይመለሳል ብለዋል። በሌላም ሐዲስ ላይ ዑምራ እስከሚቀጥለው ዑምራ ድረስ በመሀከላቸው ላለው ወንጀል ያሰርዛል ብለዋል። ትክክለኛ ሐጅም ክፍያው ጀነት እንጂ ሌላ አይተካውም ብለዋል። ሌሎችም ሀዲሶች አሉ። እነዚህ አሐዲሶች ሁሉ ግን የሚያመለክቱት በአላህ እና በአንተ መካከል ላሉት ስህተቶች እንጂ በፍጹም የሰዎችን ሐቆች የበደልካቸውን ሰዎች ሐቃቸውን ያሰርዛል ማለት እንዳልሆነ ሊታመንበት ይገባል። ቢሕቁቂላሂ ስብሓነሁ ወተዓላ ከሆነ አላህ ገፉሩ ረሂም ነው።